ህፃንሽ እናት በግራ በቀኝ ምላሉ ጆሮ እችሽንም ሰላምታ ይገባን። የቃለ ኪዳንም እመቤቴ ሆይ የምድራዊ ስጋዊ የሰውነቴ ወደ መሬት ዋንን በተመለከቷት ጊዜ ነፍሴን አንቺ አካልሽን መልካም ቦታ ታዘጋጅኝ ዘንድ በጎ በጎ በ ተጎሰው በልጅሽ ብሩክም ደሞ እማጸና እማልድ አለው። አሜን ሰላም ለዜዋ አርእኪ መቤቴ ኪዳነ ምሕረት ረቂቅንም ባህርይም መለኮትም ስጋሽን ስጋ ከነፍስሽም ነፍስ ነስቶ ሰው ስለኮነ ክርስቶስን የምታቅፈውንም በተንከባከቡት ክንዶችሽ ሰላምታ ይገባን የቃል ኪዳነ መቤቴ ሆይ ከምድራዊ ጻድቃነ ሰማዕታትን እስከ ሰማያውያን መላእክት ይልቅ አንቺ አንቺ የመሃል ረጥብነትን በጽኑ እምነትን መታሰቢያ እያደረገሽ ከኃጢአት ነቢይ ኩን።

የማርያም አምላካችን ክርስቶስን እናት ነሽና ከቀኒም መልካም ነፍሴን በአየር ላይ እንዳይቃወመኝ እስከ ሶስተኛውም ሰማይን ክብር ነው። አሽኛ አሜን። ሰላም ለድን መቤት ድንግልና ኪዳነ ምህረት እመቤቴ ኪዳነ ምህረት በአምስቱ ሕዋሳት ለአካል መካከል ለኮነው ድንግልናሽ ሰላም ይገባ ነብይ መቅደስሽ ሰማያዊ ለኮነ አቀ ጻደጅ ሰላምታ ይገባል። ቃል ኪዳንሽ እመቤቴ ማርያም ወይ ከእግዚአብሔር ህጉ ታ

የቃል ኪዳን መቤት ውሆይ በእግዚአብሔር ሕጉ ታቦትም አዲስ ኪዳነ ጽላ አንችነሽ ነሽ አሁንም የልጅሽ ደምም ነፍሴን ደዌ ይፈውሰኝ መድኃኒቴ ስጋን ነፍስም ለኮነ ልጅሽን ውደዊ ከእግር እስከ ራስ ጸጉሬ ቀብኝ፣ አሜን። ሰላም ለብራይስኪ መቤቴ ኪዳነ ምህረቶች በስግድና በማመልድም ጊዜም በእግሮችሽ ጋርም ለሚተባበሩት ጉልበቶችሽ ሰላምታ ይገባል። ቃል ኪዳነ መቤቴ ሆይ ከአብም

ሰላም ለቆሚንኪ እመቤቴ ጌዳነ ምህረቶ የትሩፋት አየር ለአሳደገው የኃጢአትን ኃይል ነፋስ ይፈጽሙ ለማያናውጠውን አካል ቆመናሽ ሰላምታ ይገባ ነው።